በጥንት ጊዜ የወይራ ዘይት ፈሳሽ ወርቅ ይባል ነበር። ከወይራ ፍሬ ነው የሚሰራው። ታዲያ የወይራ ዘይት ከኩሽን አልፎ የውበት ሳሎን ድረስ ሰተት ብሎ በመግባት በርካታ ጥቅሞችን እየሰጠ ይገኛል። ሰላም የቻናል ቤተሰቦች፣ እንደምንቆያችሁ። እንግዲህ ከብዙ ጊዜ በኋላ ተመልሻለሁ። በስራ መደራረብ ምክንያት በየጊዜው የምለቃቸው ቪዲዮዎች እንዲደርሷችሁ ላይክ ሸርና ሰብስክራይብ በማድረግ የቻናል ቤተሰቡ እንድትሆኑ እያልኩኝ ዛሬ ጀላችሁ የመጣሁኝ ሰባት የወይራ ዘይት የጤና ጥቅሞች የሚሰጣቸውን በረከቶች ይሆናል። አብራችሁን ቆዩ። አንደኛ ለሜካፕ ማስለቀቂያነት ያገለግላል። ጥቂት የወይራ ዘይትና ጥጥ ብቻ ነው የሚያስፈልገው። ታዲያ የወይራ ዘይት ለየት የሚያደርገው ከሌሎች የሜካፕ ማስለቀቂያዎች በተለየ መልኩ ሜካፕ እያስለቀቁ በተመሳሳይ ሰዓት ቆዳው እርጥበት እንዲላበስ ማድረግ መቻሉ ነው። ሁለተኛ የወይራ ዘይት የጤና ጥቅም ቆዳን እርጥበት ማላበስ። የወይራ ዘይት በከፍተኛ ሁኔታ በአንቲ ኦክሲደንታት የበለጸገ ስለሆነ እና በውስጡም ቫይታሚን ኢ ስላካተተ ገላውን በሚታሹበት ጊዜ ቢጠቀሙት ቆዳውን ዘልቆ በመግባት እርጥበት እንዲኖረው ማድረግ ይችላል በተለይ ደረቅ ያለ ቆዳ ላላቸው ሰዎች የወይራ ዘይት ተመራጭ ነው። ሦስተኛ የተቆራረጠ ሰውነትና ለማለስለስና ጥፍርን ለማሳደግ። አንዳንድ ቦታዎች ሰውነታችን ተቆርጦ የሚሻከር ስሜት ካለው በወይራ ዘይት ማሸት እንዲለሰልስ ያደርገዋል። በተለይ በመደበኛነት ማታ ማታ ይህን አካባቢ በዚህ ሰዓት ማሸት ትልቅ ለውጥን ያስገኛል። በተጨማሪም ጥፍር ለማሳደግ የወይራ ዘይት ተመራጭ ነው። በቫይታሚን ኢ የበለጸገ ስለሆነ በቆዳችን በቶሎ የመመጠጥ ባህሪ ይኖረዋል። ይህ ደግሞ ለጥፍር እድገት ወሳኝ ነው። የተሰባበረ የተጎዳ ጥፍር ካለው በወይራ ዘይት ቢያንስ በሳምንት አንድ ጊዜ ለሀያ ደቂቃዎች ቢያሹት ትልቅ ለውጥ ማየት ይቻላል ማለት ነው። አራተኛ ቆዳን ይመግባል። የወይራ ዘይት በአንቲኦክሲደንታቲ የበለጸገ በመሆኑ እርጅናን ይከላከላል። ይህም ሲባል የወይራ ዘይትን መጠቀም ቆዳውን በመመገብ ማጨማደድን ለማዘግየትና አንዳንድ እርጅናን ተከትለው በቆዳ ላይ የሚከሰቱ መስመሮችን ለማስወገድ አይነተኛ መፍትሄ መሆኑን ብዙ ጊዜ ጥናቶች ያሳያሉ። በተጨማሪም በወይራ ዘይት የበለጸገ የሰውነት ማጽጃ መጠቀም የሞቱ የቆዳ ሴሎችን ለማስወገድና ቆዳውን ከውስጥ ለመመገብ ይረዳል። አምስተኛ ጸጉርን ለማሳደግ ይጠቅማል። የወይራ ዘይት መቀባ ጸጉርን አንጸባራቂ እና ጤናማ እንዲሆን ያስችለዋል። የወይራ ዘይት ተፈጥሮዊ ኮንዲሽነር ስለሆነ ሁሌም ቢሆን በሻምፖ በፊት በመቀባት በጸጉር ላይ ትልቅ ለውጥን መመልከት ይችላሉ። ስድስተኛ በታይፕቱ የስኳር በሽታ ወይም አይነት ሁለት የስኳር በሽታ የመያዝ እድልን ይቀንሳል። ጥናቶች እንደሚያሳዩት የወይራ ዘይት ታይፕ ቱ ተብሎ በሚጠራው የስኳር በሽታ የመጠቃት እድልን በእጅጉ ይቀንሳል። የወይራ ዘይትን በእለት ተዕለት ምግበ ውስጥ ቢያካትቱት በደም ውስጥ የሚገኘው ስኳር ጤናማ መሆኑን እንደጠበቀ እንዲቆይ ሊያደርገውም ይችላል። ሰባተኛ የልብ በሽታን ይከላከላል። ለጤናማ ሕይወት እና ለጤናማ ልብ ሲሉ በእለት ተዕለት ምግብ ዝርዝር ውስጥ የወይራ ዘይት እንዲያካትቱ ይመከራል። በአንድ ጥናት ላይ የወይራ ዘይት ልብ ሕመም ምክንያት ከሆኑት መካከል ከፍተኛ የደም ግፊትን በመቀነስ ልብን ጤናማ አድርጎ እንደሚያቆይ እንግዲህ መጠቀሱን አይተናል ማለት ነው። ውድ ቻናል ቤተሰቦች እንግዲህ ለዛሬ ጀላችሁ የመጣሁት ይህን ይመስላል። በሌላ ጊዜ አዳዲስ መረጃዎች እንዲደርሰው ቻናሉን ላይክ ሸርና ና ሰብስክራይብ በማድረግ አጋርነቱን ለሌሎች እንዲያሳዩ ስል በትህትና ጠይቃለሁ። አመሰግናለሁ።